ሰላም ውድ የዝጎራቲው ተከታታዮች ሰላማችሁ ይብዛ። እንደምን ሰነበታችሁ? በዛሬው የመወያ ርሴ ኢትዮጵያ ውስጥ ምን ተፈጠረ? ከወደ ጅንካ ምን ተሰማ? አኪዩት ሄሞራጂክ ፌበር ወይም ማርበርግ በሽታ ኢትዮጵያ ውስጥ መቼ ገባ? በቫይረሱ ምን ያክል ሰዎች ህይወታቸው አለፈ? ምን ያክል ሰዎችስ በቫይረሱ መያዛቸው ተረጋገጠ? በቫይረሱ መከላከያ መንገዶቹ ምንምን ናቸው? የሚሉና ሌሎችም ተጨማሪ ርሶች ይጀላችሁ ቀርብ ያለው እንደተለመደው ቻናሌን ሰብስክራይብ ማድረግ ቪዲዮውን ላይክ ሼር እንዲሁም ኮሜንት ማድረግን እንዳትረሱ፣ ቆይታችሁ ከኔጋ እንዲሆን ከወዲሁ እጠይቃለሁ። ሰላም ለእናንተ ይሁን። የማርበርግ በሽታ ማርበርግ በሚባል ቫይረስ አማካኝነት ከሰው ወደ ሰው እንዲሁም ከእንስሳት ወደ ሰው የሚተላለፍ በሽታ ነው። የቫይረሱ አይነት ኢቦላ ቤተሰብ ውስጥ የሆነው ከባድ እና ለሞት የሚዳርግ የቫይረስ አይነት ነው። ደም መፍሰስ፣ ትኩሳትን የሚያስከትል በሽታ ሲሆን የሞት ምጣኔውም ከ50 እስከ 88 ፐርሰንት ይደርሳል ማለት ነው። ይህም ስንል እንግዲህ በማርበርግ በሽታ የተያዘ ሰው 50 ፐርሰንቱ ወይም ግማሽ የሚሆኑት ቢያንስ የመሞት እድል ይኖራቸዋል ማለት ነው። ምልክቶቹን ስናይ በድንገት የሚጀምሩ ሲሆኑ ልክ በእኛ ሀገር እንደተለመዱት የወባና የታይፎይድ ፊበር አይነት የትኩሳት የሚያመጡ በሽታዎችን ጋር የመመሳሰል እድል ይኖረዋል ማለት ነው። በዚህም የተነሳ አብዛኛው ሰው ውባን ያዘኝ ታይፎይድ ነው ያዘኝ በማለት በመወዛገብ ለሞት እየተዳረገ ይገኛል ማለት ነው። ምልክቶቹን በዋናነት በሁለት ከፍለ እናያቸዋለን። የመጀመሪያ ምልክቶቹ ከሁለት ቀን እስከ 21 ቀን ድረስ ባሉት የሚከሰቱ ናቸው። እነዚህም የመታቀፊያ ጊዜ ወይም ደግሞ በእንግሊዝኛው ኢንኩቤሽን ፔረድ ላይ ያለ ሰው ሊያሳያቸው የሚችላቸው ምልክቶች ናቸው ማለት ነው። ስለዚህ ይህ ቫይረስ ከሁለት እስከ 21 ቀናት ድረስ ምልክት ሳያሳይ የመቆየት እድል አለው። ምልክት ካሳየም ከፍተኛ የሆነ ትኩሳት፣ ጽኑ የሆነ ራስ ምታት ወይም ደግሞ ሲቤር ሄዴክ የምንለው፣ ከፍተኛ የሆነ የሰውነት ድካም ማላሴ አይነት ነገር፣ የጡንቻ ህመም ሊያመጣ ይችላል። እዛ ቀጥሎ ደግሞ ከ21ኛው ቀናት በኋላ ሌሎቹ ቀጣይነት ያላቸው ምልክቶች ይመጣሉ። እነዚህም ከባድ የሆነ ተቅማጥና ማስመለስ ይኖረዋል። የሆድ ቁርጠት ሆድ ህመም ይኖረዋል በአይን በአፍንጫ በድድ እንዲሁም ደም በሚወሰድባቸው ቦታዎች ሁሉ የደም መፍሰስ ይኖራል ሄሞሮጂክ ማኒፌስቴሽንስ የምንለው ማለት ነው ከዛ ውጭ ወደ መጨረሻው አካባቢ ከፍተኛ የሆነ የደም መፍሰስ መቆጣጠር የማንችለው ማቆም የማንችለው የደም መፍሰስ የሰውነት ድንጋጤን ወይም ሾክን ሊያመጣ የሚችል የደም መፍሰስ ይኖራል የብዙ አካላት ስራ ማቆም ኮላሊትን ጨምሮ ጉበትን ጨምሮ በርካታ የሰውነት ክፍሎች ስራ ማቆም ይጀምራሉ። በዚህም የተነሳ ለሞት ይዳርጋል ማለት ነው። ስርጭቱን ስናይ ይህ በሽታ እንግዲህ የተፈጥሮ መኖሪያው ቫይረሱ የአፍሪካ ፍራፍሬ በራሪ የሌሊት ወፎች የምንላቸው ወይም ደግሞ ሮስተስ እጅፕቲከስ በሚባሉት የሌሊት ወፎች አማካኝነት ነው እንግዲህ በተፈጥሮ በሽታው የሚኖረው ቫይረሱ በብዛት የሚገኘውም ኢትዮጵያን ጨምሮ በሰሃራ በታች ባሉ የአፍሪካ ሀገራት ነው ማለት ነው። መተላለፊያ መንገዶችን ስናይ የመጀመሪያው ከእንስሳት ወደ ሰው በሽታው የሚተላለፈው ከእንስሳት ወደ ሰው ነው ማለት ነው። በዚህም በዋሻዎችና ማዕድን ማውጫ ስፍራዎች ውስጥ ባሉ የሌሊት ወፎች አማካኝነት ከእንስሳት ወደ ሰው በሽታ ይተላለፋል። እዛ በኋላ ደግሞ ከሰው ወደ ሰው በከፍተኛ ሁኔታ የመተላለፍ ዕድል ያለው የቫይረስ በሽታ ነው። በሽታው ከተያዘ ሰው ጋር በቀጥታ ንክኪ ማድረግ ማለትም ከደሞ ጋር ሊሆን ይችላል፣ የሰውነት ፈሳሾቹ ወይም ደግሞ በእነዚህ ፈሳሾች በተበከሉ እቃዎች፣ ያም ማለት መመገቢያ እቃዎች ሊሆኑ ይችላሉ፣ ልብሶች ሊሆኑ ይችላሉ፣ የአልጋ ልብሶች ሊሆኑ ይችላሉ። በእነዚህ በሽታው ይተላለፋል ማለት ነው። ሕክምናውን ስናይ አኪዩት ሄሞሮጂክ ፊበር ወይም ደግሞ ማርበርግ ይሄ ነው የምንለው በሳይንስ የተጠና ሕክምና የሚሆን ክትባት የለውም ሊደረግለት የሚችል አንድ ሰው በቫይረሱ ከተያዘ ሳፖርቲቭ ትሪትመንት ምንላቸው ወይም ደግሞ ደጋፊ ህክምናዎች ብቻ ናቸው ማለት ነው። ለዚህም ፈሳሹን መተካት፣ በአፉ መውሰድ ለማይችል ሰው በደም ስሩ ፈሳሽ ፍሉድ መስጠት፣ የሰውነት ድንጋጤውን ወይም ደግሞ ሾክ ያልነውን ነገር በስርዓት ማኔጅ ማድረግ እና ምልክቶቹን ማከም ነው። ከፍተኛ ሙቀት ያለው ታካሚ ካለ ሙቀቱ ማከም፣ ከፍተኛ ተቅማጥ ያለው ታካሚ ካለ ተቅማጡን መተካት ማከም ፈሳሹን መተካት የህክምናው አካላት ናቸው ማለት ነው። እነዚህን የተደረጉለት ሰው በበሽታው ያለመሞት እድሉ ይጨምራል ማለት ነው። ወይም ደግሞ ከሞት ልንታደገው እንችላለን ማለት ነው። እንደ አጠቃላይ ኢትዮጵያ ውስጥ እስካሁን አስር የሚሆኑ ሰዎች በአኪዩት ሄሞሎጂክ ፊቨር ወይም ደግሞ ማርበርግ ቫይረስ መያዛቸው ተረጋግጦ በጽኑ ህክምና ላይ ቆይተዋል። የስድስቶቹ ህይወት ሊያልፍ ችሏል። የተቀሩት አራቶቹ ህክምና ክትትል ላይ ናቸው። የበርካታ ሰዎች ናሙና ተወስዷል። እንግዲህ እስካሁን ጤና ሚኒስትር ይፋ ባደረገው መሰረት ተረጋገጠ የተባለው የአስር ሰዎች መያዝ ብቻ ነው። ነገር ግን በሽታው ቅድም መግቢያ ላይ እንደተናገርኩት በጣም ተላላፊ በመሆኑ ሁሉም የሀገሪቱ ክፍሎች ላይ የማይገኝበት ዋስትና አይኖርም ማለት ነው። ስለዚህ ከወደ ጅንካ ከወደ ደቡብ ክልል እያለን ራሳችን ማዘናጋት አይጠበቅብንም። ከላይ የዘረዘርኳቸው ምልክቶችና ህመሞች ከራሳችን ላይ ወይም ከሌላው ሰው ባየን ቁጥር በጥርጣሬና በንቃት በመከታተል ወደ ህክምና ተቋማት መሄድ ያስፈልጋል ማለት ነው። አመሰግናለሁ።